ሰላም ለእናንተ ይሁን፣ ቅዱሳን ማላ ዓለም ያላችሁ አገር ውስጥና አገር ውጭ ያላችሁ ማላ ዓለም ያላችሁ፣ ሰላም ለእናንተ ይሁን። ፕሮፌት ጆይ ጭሮ ነኝ። ዛሬ አንድ መልካም ማስታወቂያ ለመናገር ብዬ ነው ወደ ሚዲያ የመጣሁት ሂዳር አምስት ሂዳር ስድስት እና ሂዳር ሰባት ዕለት አርብ ከሰባት ሰዓት ጀምሮ ቅዳሜና እሁድ ሙሉ ቀን በጣም ትልቁና ውብቱ አገር በጂንካ ምድር ላይ ታላቅ መንፈሳዊ ክሩሴድ እንደተዘጋጀ ለእናንተ መናገር ፈልጋለሁ። ጂንካ ቅዱሳን በጣም የተባረካችሁም የተወደዳችሁም። ለጂንካ ቅዱሳን ብዙ ጊዜ ወደ እናንተ ለመምጣት ጸልዬ ነበረ። ከዚህም በፊት ወደ ጂንካ ምድር መጥቼ አገልግዬ ተመልሸዋለሁ። በጣም በመልካም ህዝቡ ወጥቶ አቀባበል የነበረ መልካም ጊዜ የነበረ ብዙ ሰዎች ደግሞ በዚህ ኮንፈረንስ ላይ የነበረ ኮንፈረንስ ላይ እንደተባረካችሁ አዲስ አበባ ድረስ የመታችሁ እንደመሰከራችሁ መስክርታችሁም አይቼዋለሁ። አሁን ደግሞ እግዚአብሔር ጊዜና ሰዓት ሰጥቶ በጂንካ ምድር ላይ በ2018 ህዳር 5ና ህዳር 6፣ ህዳር 7 ሌት ቅዳሜና እሁድና አርብ በሶስት ቀን ኮንፈረንስ በጂንካ ከተማ ላይ የቀድሞ አየር ማረፋ በአሮፕላን አየር ማረፋ ላይ ይሄ ኮንፍረንስ ይዘጋጃል። ይህ ኮንፍረንስ የዝጋብር እጅ የሚገለጥበት ኮንፍረንስ ነው። የፋይናንሻል ዓለም የሚከፈትበት ኮንፍረንስ ነው። ሰዎች ደግሞ እዝጋብሔር የሚባረክበት በመንፈሳለም የሚባረክበት በአገልግሎት የሚባረክበትና የተዘጋበት በሮች ሁሉ የሚከፍትበት ኮንፈረንስ ነው። ጂንካ ምድር ውስጥ ያለችው ቅዱሳን እንኳን ደሳላችሁ። በዚህ ኮንፈረንስ ላይ በዚህ ታላቁ ኩርሰድ ላይ ማንም ሰው እንዳትቀሩ የ2018 በመጀመሪያው ኩርሰድ በጂንካ ከተማ ላይ እንዲዘጋጅ እዝጋብሔር ፈቅዶልና ይሄ ነገር እዝጋብሔር የፈቀደው ጊዜ ነው የእዝጋብሔር ጊዜና በእዝጋብሔር ሳት ላይ በጂንካ ከተማ ላይ ታላቅ መንፈሳዊ ኩርሰድ ሂዳር አምስት ህዳር ስድስት ህዳር ሰባት እንዲሁም በዚህ በዚህ ሶስት ቀን በሚኖሩ ኮንፈረንስ ላይ እኔ አገለግላለሁ እግዚአብሔር የቀባቸው ዘማሮች መቶ እናንተ ያገለግላሉ ጅንካም ያላችሁ በጅንካ ካም የምትገኙ መላ በደቡብ ክልል የምትገኙ እና በአሪዞን ውስጥ የምትገኙ ቅዱሳን በዚህ ኩርሰት ላይ እንዳትቀሩ ጅንካ ቅዱሳን በጣም የአገልጋይ ወዳጅ ናችሁ መልካምና ለም የሆነችው ምድር ናት ጅንካ ምድር ስለዚህ እግዚአብሔር በዚህ ኮንፈረንስ ላይ የሚታይ ታምራት የሚታይ ድንቅና ታምር እንደሚያደርግ አምነ አለው በጂንካ ከተማ ላይ ሂዳር አምስት ዕለት አርብ ቀን ከሰባት ሰዓት ጀምሮ ኮንፈረንስ ይጀምራል። ሂዳር ስድስት እና ሂዳር ደግሞ ሰባት ቅዳሜና እሁድ ሙሉ ቀን ከማለዳ አስራ ሁለት ሰዓት ጀምሮ ሙሉ ቀን በጂንካ የቀድሞ አየር ማረፋ ላይ ይደረጋል ኮንፈረንስ በዚህ ኩርሰን ላይ ማላ ጂንካ ውስጥ ያላችሁ አሪዞን ውስጥ ያላችሁ ቅዱሳን እና እንዶ ማላ ደግሞ ደቡብ ውስጥ ያላችሁና ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ቅዱሳን በዚህ ክሩሴድ ላይ እንዳትቀሩ። ይሄ ታሪካዊና ታምራዊ ክሩሴድ ስለሆነ በዚህ ኮንፈረንስ ላይ አገለግላለሁ። አጋንንቶች ይጮዋሉ፣ የእግዚአብሔር ቃል በኃይልና ስልጣን ይሰብካል፣ የእግዚአብሔር ስም ይዘምራል፣ ብዙ በሽተኞች ይፈወሳሉ። ብዙ የእግዚአብሔር ድንቅና ታምራቶች በጂንካ ከተማ ላይ የሚገለጥበት ቀን ስለሆነ የጂንካ አባቶች፣ የጅንካ ወጣቶች፣ የጅንካ እናቶች፣ የጅንካ ባስጠኖችና የጂንካ ገበሬዎች፣ የጂንካ ነጋዶችና በተለያዩ የስራ ፊልድ ውስጥ ያለች ሰዎች ሁሉ በዚህ ኮንፈረንስ ቀን ማንም ሰው እንዳትቀሩ በዚህ ሶስት ኮንፈረንስ ላይ የምትገኙ ሰዎች የህይወታችሁ ከላንደር ቀይራል የላይፋችሁ ከላንደር ቀይራል ባዶነት ከእናንተ ቤት ይወጣል እግዚአብሔር ማጣት ምዕራፍ ከቤታችሁ ይሰብራል የበሽታ ምዕራፍ ከቤታችሁ ይሰብራል የጨለማ ምዕራፍ ከቤታችሁ ይሰብራል አዲስ ምዕራፍ በህይወታችሁ ላይ እንደሚከፍት አምነዋለሁ ሂዳር አምስት ሂዳር ስድስት እና ሂዳር ሰባት ሂዳር አምስት ዕለት አርብ ቀን ከሰባት ሰዓት ጀምሮ ሂዳር ስድስት እና ሂዳር ሰባት ደግሞ ቅዳመና እሁድ ሙሉ ቀን በጂን ከተማ ላይ የቀድሞ አየር ማረፊያ ላይ የዘጋጀ ክሩሰት ነው። በዚህ ኮንፈረንስ ላይ እኔ ይገኛሉ መላ የኤልጄ ቤተክርስቲያን ባለሙያዎች እንዲሁም ኤልጄ ቤተክርስቲያን አገልጋዮችም በዚህ ክሩሰት ላይ ይገኛሉ። በዚህ ኮንፈረንስ ላይ እግዚአብሔር እንደሚሰራ ድንቅና ታምራት ታይቶ ያልታወቀ ነገሮች ተሰምቶ ያልታወቀ ነገሮች እንደሚሰራ አምነዋለሁ። በዚህ ኮንፈረንስ ላይ ይመኑና እግዚአብሔርም ጸለውና በዚህ ኮንፈረንስ ተገኙ ነጋዶችም መንግስት ሰራተኛ በዚህ ኮንፈረንስ ኮንፈረንስ ላይ ተገኙ። እግዚአብሔር የሚታይ ነገር እንደሚሰራ አምነው አለው። በጂንካ ከተማ እንገናኛለን። መቼ ነው? ህዳር 5፣ ህዳር 6፣ ህዳር 7። ህዳር 5 ከ7 ሰዓት ጀምሮ ህዳር 6 እና ህዳር 7 ቅዳሜና እሁድ ሙሉ ቀን በጂንካ ከተማ የቀድሞ አየር ማረፋ ላይ እንገናኛለን። ማንም ሰው እንዳትቀሩ። ይወዳችኋለሁ። ፕሮፌት ጆጭሮ ከኤልጂቲቪ ቻናል ይወዳችኋለሁ። በዛን ቀን እንዳትቀሩ፣ በዛን ቀን እንገናኛለን ጊዜው የወንጌል ነው። ሻሎም መንግስቱ መለሰ ይባላል። የጂንካ ከተማ አስተዳደር ትምህርት ቤት ኃላፊ ነኝ። በነቢ ጆይ ጮሮ እንጂ ቲቪ ባዘጋጀው ፕሮግራም ህዳር 5፣ 6 እና 7 ጂንካ ከተማ መንፈሳዊ ፕሮግራም ያዘጋጀ ስለሆነ በዚህ ፕሮግራም ላይ ሁሉም የመንግስት ባልደረሻ አካላትም እንዲሳተፉ ዙሪያ ያሉ ወረዳዎች ዞኖችም በመንፈሳዊ ፕሮግራም በተዘጋጀው ላይ ተገኝተው ይህንን ግብዣ ተካፋይ እንዲሆኑ ጥሪ እናስተላልፋለን። ከዚህ ጋር ተያይዞ እንደ ጂንካ ከተማ ምንም የሚያሰጋ ነገር እንደሌለና ሰላማዊ ከተማ እንደሆነ ሰው አውቆ አጎራባች የሆኑ ዞኖችም ያለ አንዳች ስጋት ወደዚህ መጥቶ መንፈሳዊ ኮንፍራንሱን መካፈል ይችላል። ሁሉም ሰው ውትረኞችም፣ ባለባጃጆችም፣ ሌሎችም ወጥተው አቀባበል እንዲያደርጉ ጥሪያችን እናስተላልፋለን። ባማንተም ጋርሾ ሰላም ሰላም ቅዱሳን እንደምን አላችሁ። ታላቅ የምስራች ለነግራችሁ ወደ ወደናንተ የመጣሁት የመጎብኛ የአዲሱን አመት ጅማሬ ለጅንካ ከተማ ታላቅ ክብር የሚሆንበት ዕለት ህዳር 567 ልዩ ኮንፍራንስ በጅንካ ከተማ ሊካሄድ ነው። ታዲያ እግዚአብሔር ለምድራችን ቀብቶ በአስሳው ነቢ ፕሮፌት ጆን ጭሮ የቃል የፈውስና የዝማሬ ጊዜ ይኖረናል። በዕለቱ ጅንካ አካባቢና ጅንካ ዙሪያ የምትገኙት ቅዱሳን ሁላችሁም ተጋብዛቸዋል። ይህ ድንቅ ፕሮግራም በፍጹም እንዳያመልጣችሁ ህዳር አምስት ስድስት ማለትም አርብ፣ ቅዳሜ፣ እሁድ ቅዳሜና እሁድ ሙሉቀን አርብ ከስምንት ሰዓት ጀምሮ ድንቅ ኮንፍራንስ ይካሄዳል። ሐሙስ ከአራት ሰዓት ጀምሮ ድንቅ የአቀባበል ፕሮግራም ይኖረናል። እግዚአብሔር ሰው የምንቀበልበት ጊዜ ይሆናል። ጅንካ አካባቢ እና በጅንካ ዙሪያ የምትገኙ ቅዱሳን ይህ ፕሮግራም በፍጹም እንዳያመልጣችሁ። ታላቅ ክብር የሚካሄድበት ነው። የእግዚአብሔር እጅ የሚታይበት ነው። ታላቅ የጉብኝት ቀን የሚሆንበት ቀን ነው። እንዲሁም ከዚህ በፊት በጂንካ ከተማ ልዩ የሆነ ኮንፍራንስ እንደነበረ ይታወቃል። ዛሬ ታዲያ የእግዚአብሔር ጉብኝት ቀን ደርሶ ድጋሚ ይህች ሀገር ልትባረክ ይህ ኮንፍራንስ ተዘጋጅተዋል። ውድ ቅዱሳን ይህ ኮንፍራንስ በፍጹም እንዳያመልጣችሁ። ታዲያ ኮንፍራንሱ የሚዘጋጀው በጂንካ ከተማ ዋና አደባባይ ፊትለፊት የቀድሞ አየር ማረፊያ ሜዲያ ላይ ድንቁ ኮንፈራንስ ይካሄዳል። አምስት ስድስት ሰባት በፍጹም በፍጹም አይቀርም። ሁላችሁም ተጋብዛችኋል። ስሜ አጃ ለማይባላለው ብሔረሰብ ከካራ ሲሆን አሁን ያለሁበት አካባቢ ጂንካ አሪዞን ይባላል። ስለዚህ ኤልጂ ቸርች ቀጣይ ለሚደረገው ኮንፈረንስ ሁሉም ብሔረሰቦች ባህል ታሪካቸውን ለመናቸው ሳይቀይሩ የቤተ ክርስቲያኑን ኮንፈረንስ በመካፈል የፈውስ አገልግሎት እንደገና የጸሎት ሁሉም ነገር ስላለ እንዲመጡ የተጋበዛቸው ስለሆኑ እኔም በዕለቱ ያው ይገኛለው ትመጡ ደስታዬ ነው። ደግሞም የፋውስ ተካፋይ እንድትሆኑ ይጋብዛቸዋለሁ። ኢዳር አምስት እስከ ሰባት ለሚደረገው ኮንፈረንስ ሁላችሁ የተጋበዛችሁ ሲሆን በጂንካ ዙሪያ፣ በጂንካ ውጭ ያላችሁ ተገኝታችሁ የፋውስ እና የስቶታ ከእግዚአብሔር የሚታገኙበት እንዲሆኑ ተጋብዛችኋል። ኢሳና ብኖ አጃ ለማን አንዳይ ኢናዶኖ ካረምበራን ካረምበራ ኢና ተራቃ